የፈራ ነው ። ይህ ነበረ የአህባሾች ሼህ የሆነው ሸምሰድን የተባለ ግለሰብ ምን እንደሚል እንስ። ቀብር ውስጥ ያለ ይሰማል፣ መልስ ይሰጣል። እኛ ግን አንሰማ። ዱዓ ሊያደርግ ይችላል። ስለዚህ ኢማም ማህበሩ መስራት ካለበት እንደ ዋሃብያ ጥላት በዓለም ለሙስሊሞች የለም። ይሄ ዋሃቢነት የሚለው እንዴት መጣ ቢባል የሳሳ የመነመነ ስመ ሙስሊም ብቻ እንዲኖር የሚፈልጉ ሰዎች ሁማው በሽርክ እንዲጨማለቅ ከሽርክ እንዳይላቀቅ እነዚህ ሰዎች ሳያውቋቸው በፊት እኔ ሙፍቲ እንደማቃቸው ታውቃላችሁ። ሙፍቲና እኔ ቤታቸው ሳሎናቸው ላይ እኔና እሳቸው ብቻችንን ቁጭ ብለን የዛሬ ሀያና ሀያ ሁለት ዓመት ምናወራቸው ወሬዎች ነበሩ። ተበሩክ የሚባል ነገር የለም። አይተናል። በእሳቸው ቀብር ጣውላ ያረፈበት እሳቸው አስክሬናቸው ያረፈበት ጣውላ ላይ ሲመቀለት አማራ ክልል ሰው ትገሉና መሸክ ትገሉና ሁኔታ ነው የገደለው። ኦሮሚያ ክልል ተገሉና ሸኔ ነው የገደለው። እህታችን ማን ስሜቷ እንዳደረጋት ማን እንዳቃጠላት ማን እንዳናዳት አልገባኝም። እና ምናልባት ከዚህ በፊት አሸሿን ስስብ ነበር። እና ምናልባት አሸሽም እንዲሚያጦስ ከሆነ አላቅም። አሚደና ያ ሰይዲ፣ አሚደና ያ ሰይዲ። እስኪ አድርሱላችሁ። በኮመንቱም ደግሞ አያገባችሁ ብላችሁ ጻፉላችሁ። አንተ ራስ ምን አገባህ? ያገባሃል። የኛ የሙስሊሞች ጉዳይ ለእናንተ ለውሃብዮች አይመለከታችሁ

አሰላሙ አለይኩም ወረሕመቱላህ ወበረካቱ። ሰላም ውድና የተከበራችሁ የቻናል ተከታታዮች ባላችሁበት የአላ ሰላም እዝናት አነጋጋሪ የተወደዱ የተማራጡ እንዲሁም ደግሞ ስላማዊ ቪዲዮዎች ከመጪውም በላይ ላይክ ላይክ እያደረጋችሁ ለብዙች ለብዙዎች ተደራሽ እንድታደርጉልኝ በአክብሮ ጠይቃችኋለሁ። እንሻ እንግዲህ ከመግቢያው እንደተመለከታችሁት የፈራነው ነገር እየደረሰ ነው። ብዙ ኡስታዞች ሲያስጠነቅቁ የነበረውን ነገር በይፋ ት ነው አህባሾች እንግዲህ ብዙ ነገር እያሉ ነው። በተለይ እንግዲህ ቀብር ውስጥ ያለው ሰው ይሰማል፣ እንዲሁም ደግሞ ልጅ ይሰጠናል ብዙ ብዙ ነገር ሲሉ ነበረ። ነገር ግን ቀብር ውስጥ ያለው ሰው ከቁርአን ማስረጃ ቁርአን ላይ የተቀመጠው እንደማይሰሙ ጭምር ነው እሱም በማስረጃ የምንመለከት ይሆናል። ነው መርኮም ብርቻ አሁንም ድረስ እንግዲህ ዋሃብያ እንዲህ ነው እንዲህ ነው እያሉ ብዙ መልእክትን ሲያስተላልፉ ተመልክተናል። ከመግቢያ እንደተመለከታችሁት አንዲት ሴት ትናንትና ማቅርቤላችሁ ነበር። የእሷ ሸይጣን ይቀናባታል በነገራችን ላይ እና ሌላ ና ሌራጁ ይጠብቀን ዋላ ፎዚያ የምትባሏ እጅግ የዕለቱ በጣም ብዙ ነገር ነው እያደረገች እየተናገረች ያለችው። ጭራሽ በየቦታው እንግዲህ የገደላችሁ ሼኮችን እናንተ ዋህብያ ናችሁ፣ ሌሎች ፋኖ ነው ሸኔ ነው ትላላችሁ ብላ እንግዲህ ሙስሊሟ በአንደበ ስትናገር ነበረ። ሌላም ሌላም እናንተ ዋቢዮች በእኛ በሙስሊሞች አያገባችሁም ብላ ስታወራም ነበር። እንዲሁም ደግሞ ሳዳት ከማል ኢንሻአላህ እንግዲህ ሙፍቲህን በቅርብ አውቃቸዋለሁ ብሎ ስለ ሙፍቲ የተናገረው መልእክትም ቤታቸው አንድ ላይ ቁጭ ብለን ስናወራም ነበረ ከአመታት በፊት በደንብ አውቃቸዋለሁ ሲል። እንዲሁም ደግሞ የተለያዩ ነገራቶችን ሲያነሳ የተለያዩ እስላማዊ ቪዲዮ አሉ እንሻላ የምንማማርበትም ጭምር ማለት ነው። አሁንም የሙፍቲ መቃብር ብዙ ነገር እያስነሳ ብዙ አዳዲስ ነገሮችን እያስመለከትን ያለበት ሁኔታ ነው። እጅግ የሚያሳፍሩ ነገራቶችን ተመልክተናል። ከዚህ ቪዲዮ ብዙ እውቀት የሚያስተምሩን ኡስታዞች ወንድሞች አሉ፣ እንመለከታለን። አላብዛባችሁ፣ ቀጥሳ ወደ ቪዲዮ አለፍኩላችሁ። የፈራ ነው ይህ ነበረ። የአህባሾች ሼህ የሆነው ሸምሰድን የተባለ ግለሰብ ምን እንደሚል እንስማ። ቀብር ውስጥ ያለ ይሰማል፣ መልስ ይሰጣል። እኛ ግን አንሰማ። ዱዓ ሊያደርግ ይችላል። ወልዮቹ ሳሊሆች ጋር ሄዶ ድረሱልኝ፣ አድርጉልኝ እንደው ሼኮች የተጨነኩ ጭንቀት ላይ ነኝ ምናም ብሎ ሲያወራል ልክ ፍጡር ላይ እንዳልነው ነው። በሕይወት ያለውን እንዳልሄደው ሲጠይቀው ምንድን ነው ሊያደርግ የሚችለው? ይህ ሰው ሰበቡ ነው። እንግዲህ እንደሰማችሁት ነው። የሞቱ ሰዎች ልጅ ይሰጣሉ፣ ይሰማሉ እያለን ነው። ጌታችን አላሁ ሱብሓነሁ ወተዓላ በተከበረው ቃሉ በሱረቱል ማይዳ ቁጥር ሰባ ስድስት ላይ እንዲህ በማለት ይናገራል ሰሚውና አዋቂ አላህ ሆኖ ሳለ ካላህ ሌላ ለእናንተ መጉዳትና መጥቀኝ የማይችል ትገዛላችሁ በላቸው ይላል እንግዲህ እነዚህ ሙታን ሰዎች አይሰሙም በሱረቱል አህቃፍ ላይ ቁጥር አምስት ላይ አላህ እንዲህ በማለት ይናገራል እስከ ትንሣኤ ቀን ድረስ ለእርሱ የማይመልስለትን ካላህ ሌላ ከሚጣራ ይበልጥ የጠመመ ማን ነው እነሱ ተጣሪዎችን ከጥሪያቸው የዘነጉ ሆኖ ሳለ ሰዎች ቅያማ በተሰበሰቡበት ጊዜም ለነሱ ጠላቶች ይሆናሉ፣ መመለካቸውንም የሚክዱ ይሆናሉ ይላል ጌታችን አላሁ ሱብሓነሁ ወተዓላ። እንግዲህ እነዚህ ሙታኖች ከጥሪያቸው ዝንጎዎች እንደሆኑ ጌታችን አላሁ ሱብሓነሁ ወተዓላ ነግሮናል። እነዚህ ሙታኖች ደግሞ ቴምር ስሷን ሽፋኑ አለች፣ አይደለም እርሱ ራሱ መስጠት እንደማይችሉ፣ እርሱን መፍጠር እንደማይችሉ በሱረቱል ፋጢር ቁጥር 13 ላይ እንዲህ በማለት ይናገራል። እነርዛ ከእርሱ ሌላ የምትገዛቸው የቴምር ፍሬ ስሱን ሽፋን እንኳን የላቸውም። ብትጠሯቸውም ጥሪያችሁን አይሰሙም፣ ቢሰሙም አይመልሱላችሁም። በትንሣኤ ቀን እነርሱ ካላህ ጋር ማጋራታችሁም ይክዳሉ። እንደ ውስጥ አዋቂ ማንም አይነግረህም። ሙታኖች መስማት የማይችሉ እንደሆኑ ግልጽ የሆኑ የቁርአን ነቢዩ አለ ሰላቱ ወሰላም የአዳም ልጅ ሲሞት ስራው ይቋረጣል ብለዋል። አይደለም ሙታኖች ከነሱ እኛ በረካ ወይም ልጅ ይሰጡናል ይሰማሉ ይቅርና ይህን እናምን ይቅርና ሙታኖች የምንጠቅመው እኛ በህይወት ያለን ሰዎችን። ዛሬ ላይ ግን በተገላብጦሽ በተቃራኒ ሆነ። የሞቱ ሰዎች ድዋ ማድረግ ያለብን ጭራሽ የሞቱ ሰዎች ጋር ሄደን ልጅ እንጠይቃለን፣ አፈሩ በጥብጠን እንጠጣለን። ወናው ዝብ ይህ የስልምና አስተምሮት አይደለም። አላሁ ሱብሐነሁ ወተዓላ በሱረቱል ፍርቃን ቁጥር ሃምሳ ስምንት ላይ እንዲህ በማለት ይናገራል ሕያው በሆነው በዛ በማይሞተው ላይ ተመካ ይላል። ማለትም በአላሁ ስብሐነሁ ወተዓላ ነው ሰዎች ሊመኩ የሚችሉት እንጂ በሙታን መመካት በፍጹም አይቻልም። እንግዲህ የአህባሾች አስተምሮት ይህ ነው። ህዝበ ሙስሊሙ እንግዲ ሙታንን እንዲገዛ፣ ሙታንን እንዲጣራ፣ ታብር አምላኪ እንዲሆን፣ እንዲተፍተፍ እያሉ ነው። ወናውዙ ቢላህ አላሁ ስብሐነሁ ወተዓላ ከነዚህ ሰዎች ሸር ህዝበ ሙስሊሙ ይጠብቀው። ማሰላሙ አማራ ክልል ሰው ተገሉና መሻይኽ ተገሉና ፋኖ ነው የገደለው ኦሮሚያ ክልል ተገሉና ሸኔኔው ይገደሉ እያላችሁ ሀገራችንን እንኳን ሰላሟን የበጠበጣችኋል እናንተ ናችሁ አናቀም እንዲ ወዴት ነው ወዴት ለመሄድ አሰባችሁ እኛ ሙስሊሞች አልሐምዱሊላ ረቢልዓለሚን ኢትዮጵያ ባለውለታችን ሀገር እንደሆነች እንኳን አንረሳም አንክድም ገባሽ አይደለ ግራህን ሲመታ ቀኝህን ስጥ የሚል እምነት ነው ያለኝ ያንን የመቻቻል የፍቅር የእዝነት ሰው ልጅ አንድን ሰው ወደ እምነቱ ሊጠራ እህታችን ማን ስሜቷ እንዳደረጋት ማን እንዳቃጠላት ማን እንዳናዳት አልገባኝምና፣ ምናልባት ከዚህ በፊት አሸሿን ስስብ ነበርና፣ ምናልባት አሸሽም እንደሚያጦስ ከሆነ አላቅም። እያወራች ያለችው ነገር በሙሉ ማለት ነው የወጣና የተዋረደ ውርድርድ ያለ ወሬ ነው። አንደኛ ከተዋረዱ ወሬዎቻቸው መሀል አንደኛው ምንድን ነው? መሻይኮችን ትገሉና ከዛ በኋላ ሸኔን የገደለው ትላላችሁ፣ ከዛ በኋላ ፋኖን የገደለው ትላላችሁ ብላ ይሄ ሻሃደተ ዙር ማለት ነው። የውሸት ምስክርነቷን እየገለጸች ትገኛለች። ሙስሊም ማለት ነው አላህ ቁርአን ላይ ራሱ ሀታ አንድ እንኳን ወሬ እንኳን ቢመጣለት አረጋግጥ ብሏል። ባላረጋገጠችው ነገር መናገር የሙስሊምም ጸባይ አይደለም አዳብም አይደለም ማለት ነው። ስለዚህ እንዲህ አይነት ጋጥ ወጥና ድንቁርናዋን ድንቁርናውን እያሳየች ነው። ከዛ በተረፈ ደግሞ ሙስሊም ከሆነ አንድ ሰው የማይፈቀድለት አንድ ነገር አለ የፈለገ ቢገደድ እንኳን ተገዶ እንኳን ቢሰራ የማይማርለት ምህረት ምንድን ነው? ሰው መግደል። ሌላ ወንጀሎች በሙሉ ይማራሉ። ተገዶ ግን ሰውን መግደል አይምርም። ይሄንን የሚያውቅ ሙስሊም ነው ሄዶ የሆኑ መሻይኮችን የሚገሉ ለዛው በዚህ ልክ እባካችሁ ውሸታሞች አትሁኑ፣ አላህን ፍሩ። ከዛ በተረፈ ደግሞ ቀጅን ሲመታ ግራህን ስጥ የሚል እምነት ነው ያለን እኛ እስልምና ላይ እንደዛ የሚባል እምነት የለም። እንችን ወደ ኮረችሽባት መልሰሽ ቁጭ አጋር እስልምና ላይ ይሄን ሲመታ ይሄን ነው ምደግም እንደ እንዲያ ነቀል አይደለም። ወንጀልን አናስፋፋም ማለት ነው። ወንጀለኛ ይመጣና ማንም ጎረምሳ፣ ማንም ጉልቤ የተነሳ አካባቢ ላይ እንደፈለገ መሆን ይችላል ማለት ነው። ቀኝን ሲመታ ማመልከት ካለብህ ህግ ካለ ታመለከታል፣ መመለስ ካለብህ ትመልሳለህ ማለት ነው። አንድ መጥፎ ነገር በሚደረግ ሰዓት አጥታ እስልምና በምን መልኩ መመለስ እንዳለብህ ተቀምጦላል ማለት ነው። በእጅህ የምችለውን በእጅ ትመልሳለህ፣ በልብ መጠላውን በልብ ትጠላለህ በአፍ መናገር ያለብን በአፍህ ትጠላለህ። እንዲህ ነው እስልምና ላይ ማለት ነው። እኩይ ተግባር እንኳን መንገድ ላይ ሲሰራ አይደለም ራስ ላይ አካላዊ ነገር ሲደርስ ቀርቶ ማለት ነው። ከዛ በተረፈ ደግሞ እንደው ሌሎቹ ለመወደድ ሲባል የሚደረግ እንደው ይሄ የፎሎ ለቃቃሚነት በጣም ነው የሚገርመው። ወላሂ ሰርታችሁ ብሉ፣ ጠንካራ ሁኑ፣ እንዲህ አይነት ለቃቃሚ ግን አትሁኑ። ምንድነው ያለችው እኛ ውለታችን ናረሳ ነው የተቀበሉ እና ነው እኔን ማንም የተቀበለኝ የለም። አንድ እንድታቆሙ ፈልጉ ለኢትዮጵያውያን ክርስቲያኖች በሙሉ ኢትዮጵያን ያቋቋምናት በጋራ ነው። የእኔ ሀገር ናት። ማንም አባቱ እኔ ሀገሬ ላይ ሊወስንልኝ አይችልም። ለሀገሬ ሕግ ተገዝቼ ሀገሬ ላይ ባለኝ ነገር የምጠቀም ሰው ነኝ፣ መብቴ ስለሆነ ማለት ነው። አድዋ ላይ ሙስሊሞች አልሐምዱላ ረብ ተዋግተን ሀገራችንን ዳር ድንበረን አስጠብቀናል። በነ አፋር በነ ሶማሌ በኩል በኩልም ብትሄዱ ማለት ነው እስካሁንም ሲጠበቃለ አልሐምዱሊላ ከዛ በተረፈ ግን ከዚህ ሀገሬ ይሄ ሁሌ ከሌላ አካሎች የሚባሉ አባባሎችን በመድገም የእነሱን ውዴታ በመፈለግ የሚወሩ ተራ ትርኪ ምርኪ ወሬዎች እዛው ይቀራሉ ማለት ነው። ምንም ስለማይፈይዱ አገራችን የጋራ ነው፣ ሃይማኖታችን የግል ነው ተብለን ነው እኛ ያደግነው። ይሄ ነው እንጂ ከዛ በተረፈ ግራን ሲመታ ቀኝህን እንደገና መሻ ይገለምና የሚባል ይሄ የጫት ወሬ ነው እና እዛ ጫቱ ላይ ጨርሱት። እነዚህ ሰዎች ሳያውቋቸው በፊት እኔ ሙፍቲ እንደማውቃቸው ታውቃላችሁ። ሙፍቲና እኔ ቤታቸው እዚህ በኒ መስጂድ አለፍ ብለው ቤት ነበራቸው። ቢስ መብራት ምንድነው ይሄ አሊያንሲቴው ፍራንሲስ ሚባላለ ሜታ ቢሮ አካባቢ እዛ ቤት ነበራቸው። ሳሎናቸው ላይ እኔና እሳቸው ብቻችንን ቁጭ ብለን የዛሬ ሀያ ና ሀያ ሁለት ዓመት ምናወራቸው ወሬዎች ነበሩ። እንደ ልጅ ነበር፣ በጣም ነበር የሚያከብሩኝ፣ አስባችሁት አንድ ሰው ሳይጨመርብን እኔና ሙፍቲ ብቻችንን ቁጭ ብለን የምናወራ ሰው ከነበር ንኬ የተውኩት። ሰውየው ስነ ስርዓት ሳይኖራቸው ቀርቶ አይደለም። ከሰው ጋር ማንንም ማቅለጥ የሚችሉ ሰው ናቸው። በጣም የተረጋጉ ናቸው። ሲያወሩ፣ ለስለስ ያለ ወሬ ነው የሚያወሩት። ጥያቄው ግን ምንድን ነው? በዲህ ልንግባባ አልቻለም። ጌታዬ ዘንድ ራቁቴ ነው። በምቆምበት ሃይማኖት ልንግባባ አልቻለም። ያለ እውቀት ወዳቸው ነበር። እውቀት ሲሰጠኝ አላህ ጥያቸው ወጣ። ለሂዳያቸው ትመኛለ። ምክንያቱም ሀታ ስለ መውሊድ የተናገሯቸውን ከሰማችሁ መጀመሪያ ላይ የነበራቸውና መጨረሻ ላይ የነበራቸው ይለያያል። መጀመሪያ ስለ መውሊድ ምን ነበር ሚሉት? ሀቂቀቱ ሱናን መተግበር የፈለገ ሰው አሉ። እውነተኛውን ሱናን መተግበር የፈለገ ሰው መጾም ነው አሉ። እንዲህ ያሉበት እኮ የድምፅ ፋይል አለኝ። መጨረሻ ላይ ደግሞ መውሊድን የማያከብር ካፊር ነው እስከ ማለት ድረስ፣ የቅያማ ቀን እንገናኛለን እሱ በሄደበት አንሄድም እስከ ማለት ደረሱ። እና ለሰዎች ያለን ውዴታ ህዝብ ይውላችሁ ዳኢ ሲጀምር ህዝብ ስር መግባት የለበትም። ህዝብ ስር መግባት የለበትም። ህዝብ ስር ከገባ ምን ትሆናለ? ህዝቡ ሲጮህ ትጮሃለህ፣ ዝም ካለ ዝም ትላለ። እኛ እኮ ለነዚህ ሰዎች እኮ አዝነን ነው እኮ ሽርክ ላይ ለወደቁት ሰዎች። ከአመት እስከ አመት ይሄን አርዕስት የምናወራው ሙፍቲ ስለ ሞቱ እኮ አይደለም። ስለ ቀብር አምልኮ መወራት ያለበት። ከአመት እስከ አመት ይሄ አርዕስት መወራት አለበት የለበትም? ወንድሞቼ በአላህ ይሆንባችሁ። ለምን እኛ ሰዎችን ከምንወዳቸው በላይ የአላህን ዲን ልንወድ ይገባል። የአላህን ዲን ልንወድ ይገባል። ይሄው የተፈራው ደረሰ። አህባሾች ደግሞ የፈለጉት ሆነላቸው። እሱ ምንድን ነው? ቆይ አሁን በዚህ አቀባበር በተቀበሩበት ሁኔታ ሚረግም እየረገማቸው ሚሰድብ እየሰደባቸው ራስህንም እኮ አታሰድብ ተብልሃል። ራስን አታሰድብ ተብልሃል። አልተባልክም? ዲን ባለበት ሄደ ሰው ቢሰድብህ አላህ ጥብቅና ይቆምልሃል። ሆን ተብሎ ግን አዲስ አበባ ላይ እንዲህ አይነት ነገር እንዲደረግ በወሎ፣ በጎንደር፣ በጎጃም እኮ አለች። አሁን ሙፍቲ የሰሯት ነገር ለብቻ እንዲሆኑ ሰዎች ያሉባት ጥቂት ሰዎች ብቻ የሚቀበሩባት ከዛስ፣ አሁን ከ2013 ጀምሮ ነው ቦታው ተሰጠ የተባለው። ለምን እስካሁን ሰው አልተቀበረበት? አትክል ተራ ታውቃላችሁ፣ ጋርመንት የሚባለው ሰፈር የሳቸውም ሰፈር እዛ ነው አይደል? እዛ አካባቢ ሰው አልሞተም ነው እስከ ዛሬ? አሁን ሰው ይመረጣል፣ ሰው ይመረጣል። ሌላ ሰው ደግሞ ሲሞት ምን ይላል? እኔም ከሀጂጎና አጠገብ ውሰዱና ቀበሩኝ ብሏል ይባላል። ከዛኛ ሁሉ ከሞትን በኋላ ቅያማ ሲደርስ ብለዋል። ነቢዩ ስለ ላሁ ዓለይሂ ወሰለም የባሰ እንጂ የተሻለ አይመጣም ብለው የለ። ሰው በሞተ ቁጥር ከዛስ፣ ዱኒያ በጣም ሰውን እየወጠረው እውቀት በጠፋ ቁጥር እዚህ ጋር እኮ ያሉት እኮ በጣም ልዩ ሰው ነበሩ። ደግሞ የውሸታቸው ውሸት ወላሂ፣ ያልተሰገደበትን ሁሉ መካና መዲና ተሰግዶባቸዋል፣ እንዲህ እንዲህ ብሎባቸዋል። ሀቅ ከያዙ እኮ አርባ ሰው በቂ ነው። ሀቅ ካለ የሰጋጁ ቁጥር ምን አሳሰበ? ሚሊኒየም የተሰበሰበው ሁሉ ሙስሊም ነው

ሙፍቲ ሼክ ነበሩ። ማን ሀጅ መሐመድ ሳኒ ሀቢብ ቁርአን ተፍሲርን የጻፉት ደግሞ ሐውልት ይሰራላቸው ይሉናል። ማን ክርስቲያኖች። አቡነ ጳውሎስ የተባሉት ከአቡነ ማቴዎስ በፊት የነበሩት ሞተዋል፣ አልሞቱም? ለምን ሐውልት አልሰሩላቸው? በአዲስ ኪዳን ያምናሉ፣ በብሉይ ኪዳን ያምናሉ፣ ኢየሱስ ያላህ ልጅ ነው ብለው ያምናሉ በማርያም ያምናሉ። በገብርኤል በሚካኤል በእነዚህ ሁሉ ከማመናቸው ጋር ለዛኛው ያልሰሩትን ሐውልት ለሙፍቲ ካልተሰራ ይሉናል። አሁን ይህን ግፍ ምን ይሉታል? ስ ስለዚህ ማም ማህበሩ መስራት ካለበት እንደ ዋሀብያ ጥላት በአለም ለሙስሊሞች የለም። ተበሩክ የሚባል ነገር የለም። አይተናል። በእሳቸው ቀብር ጣውላ ያረፈበት እሳቸው አስክሬናቸው ያረፈበት ጣውላ ላይ ሲለቀለ ፊታቸውን ምን ምነት የእሳቸውን አቂባ አላህ ነው ያውቀው። በእሳቸው ተበሩክ በነቢይም ተደርጓል። ነብዩላህ ያዕቆብም እንደዚህ ነብዩላህ ዩሱፍ ነብዩላህ ያዕቆብ በነብዩላህ ዩሱፍ ቀሚስ ተበሩካ አድርገዋሉ። ነቢይንና አንድን ዑለማ ወይም አንድን ግለሰብ እኩል ማድረግ በፍጹም የተከለከለ ነገር አልዑለማ ወረሰቱል አንቢያ ያንቢያዎች ወራሾች ናቸው። አዎ ያንቢያ ወራሾች ናቸው ማለት ግን አንቢያ ናቸው ማለት አይደለም። ነብዩ አለይሂ ሰላት ሰላም እሳ በእሳቸው ተበሩክ እናደርጋለን። በህይወት እያሉ በላባቸው ተበሩክ አድርገዋል። ሰሃቦች ላባቸው የሚለቀለቁ ነበር። እናታችን አይሻ ላቧ ትለቀ የነብዩ ላብ ትለቀለቅ ነበር። አክታቸው፣ ምራቃቸው መሬት ጠባይልም ተበሩክ ይገዳደሉ ነበር ሰሃቦች ወዱ ሲያደርጉ የውዱ ውሃ መሬት ጠባይልም ይገዳደላል የውዱ ውሃ ለማግኘት ከዛ እርስ በርሳቸው ይለቃለቃሉ። ደማቸውን የጠጣ ሰሃባ አለ። የነብዩ እንደው ያደረጉበትን ያደረጉበት ነቢዩ ነብዩ ከሞቱ በኋላ ግን የነብዩ ቀብር አሁን መካ መዲና ብትሄዱ የነብዩ ቀብር አለ። ያው አሁን አጥሩን እየተለቀለቀ ልብሱን አውጥቶ ምናምን የለም የሚባል ነገር አይፈቀድም፣ አይቻልም። በዑለሞችም ተበሩክ ማድረግ የሄደው ቀብራቸው ላይ መጀን ማለት፣ የቀብራቸውን አፈር በውሃ በጥብጦ መጠጣት፣ ቀብራቸውን ጠዋፍ ማድረግ፣ እነዚህ ሁሉ ድንበር የታለፉባቸው ናቸው። ወላሂ እልህ እንደ አንያያዝ ይሄ ውሃቢ ነው የሚከለክለው፣ ውሃ ይላቸውና ውሃቢ ነው የሚከለክለው ይሄን ነገር ሸሪዓው ያልከለከለን ነገር እኛ ለውሃቢ ብለን አንከለክልም። የሚባል ነገር የለም ውሃቢ አይደለም የከለከለው። ማን የከለከለው አላህ ነው የከለከለው ነብዩ የከለከሉት ስለዚህ እነሱ ሙሃቢዲ ናቸው ማለት ነው እንደናንተ አባባል ተበሩክ የሚባል እሳቸው የነቁት ነገር እሳቸው የተቀመጡበት ነገር እሳቸው የጠጡበት እሳቸው የበሉበት በቃ የበሉበት እንደማንኛውም ሰው የበሉበት እቃ ነው የለበሱት እንደማንኛውም ሰው የለበሱት ልብስ ነው የተለየ ነገር የለም ሸሪዓው ያስቀመጠው ተበሩክ በእቃዎች አለ በቦታዎች አለ ልክ ከአባን የመሰለ ሐጀረል አስወድን የመሰለ ተበሩክ የምናደርግባቸው ነገሮች አሉ። እነሱም በሸሪዓ የታዘዝንበት ነገር ነው። ከታዘዘ ውጪ በማንም ዑለማ ተበሩክ አናደርግም።